የተቆራረጠ ነው ይሄ እንደዚህ አልነበረም። በጣም ነው መወዳት። ብርቱካን ማን ነበር ዘፋኝ ዱብ አላት ማን ይባላል ዘፋኟ? በጣም ደስ ትለኛለች። ተመለስ ተመለስ ተመለስ ለኔ ለሊማ ሀሳቡ መከራው በቀኝ በቀኝ በቀኝ፣ ኧረ በቃ በቃ፣ ግሮሮዬ ነቃ። ይቺ ብርቱካ እንዱባለ ነው የምትባለች ዘፋኝ ጎበዝ ቀጥበት በለ ወለለለ እንዴ! አላለም ቆንጆ ቆንጆ! እግዚኦ! አይጣን አይጣን ትንስታን አፍቀቱ አይጣን አይጣን ትንስታን አፍቀቱ ካልጋ ላይ ብተኛ እንቅልፍ ማላይ

መግደርደሬ እኮ ነው እንደ ሴትነቴ አሃ።